የአርሲ ጥቃት የመንግስትም የዋሃብያ እጅም እንዳለበት የምታውቁት መንግስት ይሄ ነገር የተፈጸመ ነገር የለም፣ የሀሰት መረጃ ነው ብለዋል። አርሲ ላይ ምንም የተፈጸመ ነገር የለም፣ የቦታ ነገርም የለም ብሏል። ለምብላችሁ ዘገባው የቢሲ ነው። ሰላም አሊኩም ወረመቱላ በረካቱ። እንደዚህ አይነት ሰዎች ናቸው። ባይዘ አሁን ይሄ ልጅ ይሄ ኢትዮጵያ ነው ያለው አንደኛው ዘመድ ኩን ነው እዛ ጀርመን ያለው። ፋንታዋቂ የሚባለው ደግሞ እዛ አሜሪካ ላይ ነው ያለው። እነዚህ ናቸው ከአንድ ላይ ሆኖ ሙስሊሙን በኢትዮጵያ ያለው ሙስሊሞችን ጸብ እየጫሩ እንዲገደሉ መስጊድ ውስጥ ገብተው አብዛኛው የሚመሩት እነዚህ ልጆች ነው። እነዚህ ሰዎች ናቸው። አሁን ይሄን ነገር ያመጣው ሲስተማቸው ነው። ምንም አይነት ነገር የተፈጠረ ነገር የለም። የቆየ ነው የሚያወራው። ለምንድን ነው ታውቃላችሁ? አሁን ወደፊት ማለት ነው ወደፊት ሙስሊሙን ለመግደል አስበዋል ማለት ነው። የሆነ ቦታ ላይ ለመጨፍጨፍ አስበዋል። በቃ እንደዚህ ናቸው። ሙስሊሙን ለመግደል ሲያስቡ መጀመሪያ እንደዚህ ላይ ይወጣሉ። ምንም ባልተፈጠረበት ላይ ወይንም የበፊቱን ዘገባ ይዘው የወጡና እንደዚህ አይነት ነገር ያስጮሃሉ። ካስጮሁ በኋላ ወይ በሳምንቱ ወይ በሰው ቀዝቀዝ ሲል በ15 ቀኑ፣ በምናምን ሙስሊሙን ያስጨፈጭፋሉ። በአማራ ክልል ማለት ነው። ምን እየሰሩ ያሉት አሁን? እመኑ ሰሞኑን አሁን የሚገደላለ ማለት ነው። በቃ እነ ዘመርኩን ዘመርኩን እቅዱን ያወጣሉ። እነዛ ያፈንታው ፈንታው የሚባለው ፈንታው አቂ የሚባለው ያለ በእስልምና ሃይማኖት፣ በሙስሊሞች በጣም ጥላቻ ውስጡ ሰርቆ የገባ አንድ አጋዘን የመሰለ ሰው አለ። እሱ ይሄ ልጅ ተናበኑ የሚሰሩት ይሄ ኢትዮጵያ ነው ያለው ውሀብያ ይላል አይሁን በዚህ ውሀብያ የምትባለው ኢትዮጵያ ያሉትን ሙስሊሞች ከፋፍሎ ለመብላት እንዳመቻቸው እችል የሚያደርጉት ውሀብያ ማለት ኢትዮጵያ ያለው ሙስሊም ከፋፍለህ ብላ ለማለት ነው። ለዚህ ነው ውሀብያ የሚለው መንግስትና ውሀብያ ይላል። ይሁን እዚህ ኢትዮጵያ ቁጭ ብሎ መንግስትን ህዝብ ጨፍጫፊ ውሀብያ ጋር ሆኖ ሙስሊሙ ጋር ሆኖ ህዝብ እየጨፈጨፈ ነው ይላል። በቃ በምንም ስቅጥጣ አይለውም፣ አይፈራም፣ ምንም አይልም። እዚህ ኢትዮጵያ ውስጥ ነው ከዛ በሳምንቱ ወይ በአስራ አምስት ቀኑ በምናምን ሰው ቀዝቀዝ ሲል ሙስሊሙ ገብቶ ይጨፈጭፋሉ። ከሚያሰግድበት ዱአ ከሚያረግበት ከሚከሚንበት መስጊድ አስገብቶ ያስጨፈጭፋሉ። ስራቸው ይሄ ነው። ለዚህን የተፈጠሩት ሰው የሰው ደም በመጠጣት ኢትዮጵያውያኖችን እስበሳቸው በሃይማኖት በምናምን እያባሉ ደም መጠጣት ግብር ማስገበር በቃ፣ የደም ግብር እነ ዘመድኩን ይሄ ነው ስራቸው በቃ። እነፈንታዋቂ ይሄ ነው ስራቸው በቃ 24 ሰዓት ውሃብያ ውሃብያ ውሃብያ ውሃብያ ነው የሚሉት ለምንድን ነው ደም ነው ሰው ለመግደል እንዲያመቻቸው አሁን ይሄ ዘገባ በጣም የቆየ ዘገባ ነው በጣም የቆየ ዘገባ ይዞት መጣ ሰሞኑን ለመግደል የፈለገው ሙስሊም አለ አማራ ክልል ይሆናል ወይ የሆነ ክልል በቃ ለመጨፍጨፍ አስበዋል አሁን ስራው ተሰርቷል ማለት ነው ይሄን ብሎ ተናገረ ከዛም በኋላ የኛ ስንት እዚህ አርሲ ሲገደል እናንተ ዝም ብላችሁ ይላል ይወጣና ምክንያቱም እሱ እጅ ነው ያለበት መንግስት ከዋህብያ ጋር ሆኖ ኦርቶዶክሱን እየገደለ ነው ይላል፣ ኢትዮጵያ ውስጥ ቁጭ ብሎ ማለት ነው። ይህን ላይክ ሼር አድርጋችሁ ሁሉም ሰው ይስማ፣ ሁሉም በዚህ እንኳን እናክሽፍባቸው። እነዚህ የሰው ደም ነው ቀለባቸው፣ ኑሯቸው፣ ህይወታቸው፣ ብራቸው፣ ኪሳቸው በሰው ደም ነው የሚኖሩት።